የማዕከላዊ ኢትዮጵያ ርዕሰ መዲና፣ የብሔር ብሔረሰቦች በፍቅር መኖሪያ፣ የህብረ ብሔራዊነት የውበት መናሪያ ሆሳና ኖ በጋራ ሆነን በእድገት ላይ ያለችውን ሆሳናን እናልማ። ሆሳና ከተማ ሰፊ ከተማ ነው። ብዙ ህዝብ የሚኖርበት ከተማ ነው። እየተስፋፋ ያለ ከተማ ነው። ይህንን እንቅስቃሴ የሚመጠን የመሰረት ልማት ስራ ያስፈልጋታል ከተማ ማለት ነው። ከዚህ አንጻር በክልል ደረጃ ታቅደው የኮርደር ልማት የፕራይም ሚኒስትራችንም ኢኒሽቲቭ የሆነው ኮርደር ልማት ፋይዳ የጎላ ነው። በከተማዎች ላይ የኮርደር ልማት ሲገነባ የትራፊክ ፍሰት የሚስተካከልበት፣ ሰዎች በእግራቸው የሚሄዱበት፣ የሚዝናኑበት የከተማው ገጽታ የሚቀይር ፕሮግራም ነው ማለት ነው። ሌላኛው ሩት ደግሞ ከአደባባይ እስከ ወለታ ማውጫ በር ላይ ይሄዳል። ሌላኛው በሶሮ በኩል የሚሄደው ከዚህ ከአደባባይ ጀምሮ በኤጂ አርጎ የአስፋልት ሮድ የሆሳና ጃጅራ ግንብቾ የሚለው አካል እንዲሆን አድርገን ከተማው ዙሪያው የተንቀሳቀሰ ይገኛል። ሌላኛውም ይሄኛውም ከማርያም ጀምሮ እስከ እናቶች አምባሚል ድረስ አንደኛው ውሮት ከፊት ለፊታችን የሚታያለ። ከዚህ ጋር ተያይዞ ኮርዴል ልማቱ በመንግስት ብቻ የሚሰራ አይደለም፣ በህብረተሰቡ ተሳትፎ የሚሰራ ነው። የህብረተሰብ ተሳትፎ የሚጀምረው ከሀሳብ ነው። ሀሳብ፣ ጉልበት፣ እውቀት፣ ክህሎት ያላቸው የደገፉ ነው። ጎን ለጎን ደግሞ የሀብት ድጋፍ፣ የገንዘብ ድጋፍ ያስፈልጋል። ስለዚህ ህብረሰቡ ህብረሰቡ ለራሱ ራሱ በጋራ እየሰራ ያለ ፕሮግራም ነው። ከዚህ ጋር ታይዞ በርከት ያሉ ውይይት መድረኮችን ፈጥናል፣ ከዚህ በፊት ማለት ነው። በእነዚ ውይይት መድረኮችም ያው ህዝቡ ራሱ ተነጋግቶ እንደሚሰራ የገባውን ቃል አሁን እየፈጸመ ነው ማለት ነው። በተጨባጭ እኛ እንሰራውለን ብለው የጀመረውን የኮሪደር ልማት የማጽዳቱ ስራ፣ የሚስተካከሉ ቦታዎች፣ የሚጠገኑ ቦታዎች የሚቦረበሩ ህንፃዎችና ሌሎችንም በነፃ ህዝቡ በነጻ ወጥቶ እየሰራ እንደሆነ ነው ያያችሁትም፣ እኛ የሚያየ ነውና፣ ይሄ ህዝቡ ልማቱ ምን ይል እንደናፈቀው እንደጠማው ለልማቱ እንዴት ተነሳሽነት እንዳለው የሚያሳይ እያንዳንዱ ተቋሚ የፋይናንሺያል ተቋሚ የተለያዩ ተቋማት እዚህ ኮሪደር ልማት ላይ አሻራቸውን እንዲያሳርፉ እንሰራለን። ህዝቡም ደስተኛ ነው፣ በጣም እጅግ ደስተኛ ነው። ሲያዩም ገና ሳያልቅም እንደገና ኮሪደር ልማቱ ወደ ውስጥም ይግባ የሚል ጥያቄዎች እያቀረቡ ያለ ዋና መንገዶች ብቻ ሳይሆን፣ ወደ ውስጥ ዋና መንገድ ላይ ከዩኒቨርስቲ እስከ መውጫ ከመጀመሪያ እስከ መውጫ ያለውን መንገድ የራሳቸው መንገድ ስለሆነ ከፊት ለፊታችን ካለውም ከብሔር ብሔረሰቦችም ባህል ጋር ተይዞ አስፋልቱን እንደገና ማሻሻል ድሬነጅ እና ድሬነጅ ዲቾችና ወክዌይ ከዛም ግሪነሪ ይዞ ደረጃን የጠበቀ ስራ ለመስራት እየሄድን ያለንበት ስላለ በአንድ ማዕከል በተለይ ከፍ ከፍ ያሉ ባለ ሀብቶች ሌሎችንም በየደረጃ ስለምናገኛቸው እና ተቋማት ይሁድለት አንድ ፕሮግራም አለ፣ ሀብት የምናሰባሰብበት። እዛ ሀብት ማሰባሰብ ፕሮግራም ላይ ጥሪ ያስተላልፈናል፣ እየተነጋገር ነው። ተገኝተው የአቅማቸውን ያህል ኮንትሪቢት እንዲያደርጉ እንዲደግፉ ስራቸውን ልማታቸውን እንዲሰሩ ጥሪ ነው የምናስተላልፈው። ከዚህ አንጻር ሁሉም የንግዱ ማህበረሰብም ባለሀብቶችም ኢንቨስተሮቹም ወጥተው ይህንን ስራ ይደግፋሉ ብለን እናምናለን ማለት ነው። ህብረተሰቡ ግልጽ በሆነ መንገድ ነው ገንዘብ የምንሰበስበው። እዚህ አካውንቶች ወደ አምስት ስድስት አካባቢ ተከፍቷል በተለያዩ ባንኮች ላይ እስካሁን የተሰበሰባለው ገንዘብ አለ እዛ አካውንት ላይ ነው ገንዘብ የሚገባው ና እዚህ አካውንት ነው እሱ አሰራር አለው የራሱ ለዚህ የተከፈተ አካውንት ስላለው እዚህ ያለውን ልማት እቅዱን አሳይተን ከኮሚኒቲ ጋር በመነጋገር እነሱም ጥሩ ሀሳብ እያቀረቡ ስለሆነ ውጭ ሀገር ያሉ በተለይ ደቡብ አፍሪካ ላይ ያሉ አሜሪካም ያሉ አውሮፓ ያሉ ዱባይ ያሉ ወገኖቻችን አካባቢውን ለማልማት ከፍተኛ ፍላጎት አላቸውና እሱን እኛ መርተን አስተባብረን እስከ ውጭ ሀገር ድረስም ጭምር የምንሄድ መሆኑን አመሰግናለሁ። በዚህ አጋጣሚ ጥሬን ለማስተላለፍ የሚፈልገው የሆሳና አካባቢ ተወላጆች ሀድያ ብቻ አይደለም ሆሳና አካባቢ ተወላጅ የሆናችሁ በሙሉ የሆሳና አካባቢን ገጽታ በምንቀይረው ስራ ላይ አሻራ እንዲያኖሩ የበኩላቸውን ድርሻ ራሳቸውም ሌሎችንም ሌሎች ሰዎችንም በማስተባበር ሌሎች ፕሮጀክቶችንም ፕሮግራሞችንም ዓለም አቀፍ ድርጅቶችንም በማስተባበር ራሳቸውንም ኮሚትድ ሆኖ እዚህ አካባቢ ያለውን ስራ በጋራ እንድንለማ በጋራ እንድንንቀሳቀስ በእኛ በኩል ዝግጅት ያደረግን ስለሆነ ውጭ ሀገር ያላችሁ በሙሉ ወንድሞቼና አይቶቼ ከዛም ከፍካላቸው አባቶቼና ልጆቼ እዚህ ፕሮጀክት ላይ ሆሳዕናን በምናለመው ሀድያኔም አካባቢ በምናለማው ሊማን ላይ ያለ ልዩነት ሁሉም ሰው እንዲረባረብና ተሳትፎን እንዲያበረክት ጥሪ ለማስተላለፍ እፈልጋለሁ። አመሰግናለሁ። ሆሳናን ለነዋሪዎቿ ተስማሚና ምቹ ለማድረግ የካቲት 30 2017 ዓ.ም ተመረተ፣ ከቀኑ 10 ሰዓት ጀምሮ የገቢ ማሰባሰብ መርሃ ግብር በሀድያ ባህል አዳራሽ ተዘጋጅቷል። ኑ በጋራ የጋራ ቤታችንን ሆሳናን እናልማ።